ዕለተ ረቡዕ ህዳር 3 ቀን 2018 ዓ.ም አክብሮታዊ ሰላምታችን በእያላችሁበት ይድረስ ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜ አሁን ነው። ከእሳቱ ዜናዎች ጋር ማርቆስ ጉዳይ በሆነ አብራችን ቆዩ። አርዕስተ ዜናዎቹን አስቀድመን ከምርጫ 2018 በፊት መሰረታዊ ማሻሻያ እንዲደረግ አስር ተቃዋሚ ፓርቲዎች ጥያቄ አቀረቡ። አቶ ጥራቱ በየነ በድጋሚ የሀዋሳ ከተማ ከንቲባ ተደርገው ተሾሙ። ከውጭ የግብፅ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን ማድረሳቸው ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ ከምርጫ 2018 በፊት መሰረታዊ ማሻሻያ እንዲደረግ አስር ተቃዋሚ ፓርቲዎች ጠየቁ። ከምርጫ 2018 በፊት በኢትዮጵያ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች እንዲፈጠሩና መሰረታዊ ማሻሻዎች እንዲደረጉ አስር የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። የተቃዋሚ ፓርቲዎቹ የኢትዮጵያ ብሔራዊ ምርጫ ቦርድ ለ2018 ዓ ም ጠቅላላ ምርጫ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆናቸውንም አስታውቀዋል። የብሔራዊ ምርጫ ቦርድ የአሰራር ሂደትን በመከታተል ላይ እንገኛለን ያሉት የኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ጨምሮ አስር ተቃዋሚ ፓርቲዎች ምርጫ ለማከናወን አስቻይ ሁኔታዎች መኖራቸው ባልተረጋገጠበት ሁኔታ ቦርዱ ጥረት ማድረጉ ትርጉም አልባ ነው በማለት ተችተዋል። ተቋሚ ፓርቲዎች ያለፉት ምርጫዎች በሂደታቸው ነጻ ፍትሐዊና አሳታፊ በውጤታቸውም ተአማኒና በህዝብ ተቀባይነት ያገኙ አልነበሩም ያሉ ሲሆን የ2018 ምርጫ ካለፈው ታሪክ እየተለየና አስተማማኝ ሰላም ላይ መገንባት የሚያስችል እውነተኛ እንዲሁም ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን በአቋም መግለጫቸው አስገንዝበዋል። በመሆኑም ሁሉን አቀፍ የፖለቲካ ድርድር እንዲኖር የግጭት መቆምና የጸጥታ ዋስትና እንዲረጋገጥና የፖለቲካ ምህዳሩ ክፍት እንዲሆን በጋራ መግለጫቸው ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ከዚህ ቀደም ባወጣው መግለጫ ቀጣዩ ሰባተኛ ዙር ሀገር አቀፍ ምርጫ እንደሚካሄድ አረጋግጦ በረቂቅ ደረጃ ይፋ ባደረገው የጊዜ ሰሌዳውም ግንቦት ሀያ አራት ቀን 2018 ዓ ም ለማካሄድ ማቀዱን ማሳወቁ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ያለፉት ምርጫዎች በግጭት ውስጥ ሆነን አከናውነናል ብለው ቀጣዩንም የ2018 ሀገር አቀፍ ምርጫ ለማድረግ የሚያግደን ምንም ነገር የለም ማለታቸው ይታወሳል። በአፋር ክልል የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮችን ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በተለያዩ ወረዳዎች መካሄዳቸው ተገለጽም። የትግራይ ጸጥታ ኃይሎች በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያወግዙ እና ቡድኑ የያዛቸውን መንደሮች ለቆ እንዲወጣ የሚጠይቁ የተቃውሞ ሰልፎች በተለያዩ የክልሉ አካባቢዎች ላለፉት ሁለት ቀናት መካሄዳቸውን ነዋሪዎችና አመራሮችን ጠቅሰው የሀገር ውስጥ መገናኛ ብዙኃን ዘግበዋል። የሕወሓት ታጣቂዎች በወረአ ካርፉት ማልኪ ሚላ ዋርቃ ዶያ እና ቀላ ጎቤ መንደሮች ተቆጣጥረው እንደሚገኙ በወጡ ዘገባዎችም ተመላክቷል። በዚህም በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን በአካባቢው የሚንቀሳቀሱ ፖለቲከኞችንና ነዋሪዎችን አነጋግሮ ናሁ ቴሌቪዥን ከዚህ ቀደም መዘገቡ ይታወሳል። በአሁኑ ሰዓት አብዛኛው የመንደሮቹ ነዋሪዎች ቀን በጠራራ ፀሐይ፣ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውንም መረጃዎቹ ይጠቁማሉ። ይህንን ተከትሎ ተማሪዎች ባሳለፍ ነው ሰኞ ህዳር 1 ቀን 2018 ዓመተ ምህረት ህወሓት ከያዛቸው ቦታዎች ለቀው እንዲወጣና ተፈናቃዮች ወደ ቦታቸው እንዲመለሱ የሚጠይቁ ሰልፎች ማካሄዳቸው ተሰምቷል። ከአካባቢው የወጡ መረጃዎች እንደሚጠቁሙት ላለፉት ሁለት ቀናት ተኩስ ጋብ ብሎ ነበር ብሏል። ነገር ግን በአካባቢው አሁንም ግጭት ሊቀሰቀስ ይችላል በሚል ስጋት መፈጠሩም ተጠቁሟል። የህወሓት ታጣቂዎች በቅርቡ በኃይል ከያዟቸው የቶንሳ ቀበሌ መንደሮች ለቀው እንዲወጡና ድርጊቱም የሚወገዝ መሆኑን ሰልፈኞች ገልጸዋል። ባሳልፍ ነው ጥቅምት 26 ቀን የህወሓት ኃይሎች የክልሉን ወሰን ጥሰው በመግባት በከባድ መሳሪያ የታገዘ ጥቃት በንጹሃን ዜጎች ላይ ፈጽመዋል የሚል ክስ የአፋር ብሔራዊ ክልላዊ መንግስት ማቅረቡ ይታወሳል። ይሁን እንጂ ህወሓትና የትግራይ ጊዜያዊ አስተዳደር በተናጠል ባወጡት መግለጫቸው በአፋር ብሔራዊ ክልላዊ መንግስት የቀረበው ክስ መሰረተ ቢስ ውንጀላ ነው ሲሉ ማስተባበላቸው አይዘነጋም። መንግስት በሀገሪቱ የተለያዩ አካባቢዎች የተከሰተ ላለው የሰብአዊ መብት ጥሰቶች በቂ ትኩረት ሊሰጥ እንደሚገባ ኢሰመጉ አሳሰበም። የኢትዮጵያ ሰብአዊ መብቶች ጉባኤ በተለያዩ ጊዜያት የሚፈጸሙ ሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎቹን በህግ ተጠያቂ እንዲሆኑ መግለጫዎች ማውጣቱን አስታውቋል። ነገር ግን የፌዴራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የዜጎች መብት ጥሰት ተባብሶ መቀጠሉንም ገልጿል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን እና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት፣ ለአካል ጉዳት እንዲሁም ለእገታ የዳረጉ ጥቃቶች መፈጸማቸውን ማረጋገጡን አስታውቀዋል። ኢሰመጉ በምስራቅ አርሲ ዞን ሸርካ ወረዳ ከመስከረም 2 እስከ ታህሳስ 15 ቀን 2017 ዓም ድረስ እና ህዳር 30 ቀን 2017 ዓም በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን የመረመረ ሲሆን በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂት እንዲሰጣቸው እንዲሰጣቸውና ድርጊት ፈጻሚዎች ተጠያቂ እንዲሆኑ መግለጫዎችን በማውጣት ጥሪ ማቅረቡን አስታውሰዋል። ነገር ግን በከፍተኛ ሁኔታ እየተባባሰ የመጣና የክልሉም ሆነ የፌዴራሉ መንግስት አካላት ለሰብዓዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው ጥሰቱ እንደቀጠለ ይገኛል ሲልም ጉባኤው ህዳር 2 ቀን 2018 ዓ ም ባወጣው የግኝት ሪፖርት ገልጸዋል። ኢሰመጉ አሰባሰብኩት ባለው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካ እና በሆሎንቆ አቢ ወረዳዎች ከጥቅምት 14 እስከ 18 ቀን 2018 ዓ ም ባሉት ተከታታይ ቀናት ብዛት ያላቸው የኦርቶዶክስ እምነት ተከታዮች የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑን እና የተወሰኑትም ታግተው መወሰዳቸውን ጠቅሰዋል። ኢሰመጎ የሟቾችና የታገቱ ሰዎችን ማንነት እና ሌሎች መረጃዎችን የሚያሳይ ሪፖርት ወደፊት ሙሉ የምርመራ ስራው እንደተጠናቀቀ ግኝቱን ለህዝብ ይፋ የሚያደርግ መሆኑንም አስታውቋል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩነት የወረዳ አስተዳደራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት አስር ቀን 2018 ዓ ም በተቀሰቀሰ ግጭት ንጹሐን ዜጎች ላይ የአካል ጉዳት መድረሱንና በርካቶች ለእስር መዳረጋቸውን ኢሰመጎ ከአካባቢው ካሰባሰበው መረጃ ለመረዳት መቻሉን በዚሁ ሪፖርት አካል አስረድቷል። በመሆኑ የኢሰመጉ የፌዴራልና የኦሮሚያ ክልል መንግስታት በክልሉ ከጊዜ ወደ ጊዜ እየተባባሱ የመጡ የሰብአዊ መብት ሰቶችን በቂ ትኩረት በመስጠት የህዝቡ ሰላም ተጠብቆለት የመኖር መብቱን እንዲያከብሩና እንዲያስከብሩ በዚሁ የግኝት ሪፖርት አሳስበዋል። እንዲሁም የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ በተለይ ጥቃቶች በተደጋጋሚ በሚፈጸምባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉም ጠይቋል። በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶችም የፌዴራልና የኦሮሚያ ክልል መንግስት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ መከላከል ስራ መስራት ተፈ ተፈጽሞ ሲገኙ አፋጣኝ ምላሽ የመስጠት ስራን በትኩረት መስራት ኃላፊነታቸው አድርገው እንዲወጡም ኢሰመጉ ጥሪ አቅርበዋል። በተጨማሪም በምስራቅ አርሲ በተፈጸሙ ግድያዎችና አፈናዎች ላይም በሃይማኖት ተቋማት ጉባኤ በኩል የተጀመረው የምርመራ ሂደት መኖሩን እገነዘባል ያለው ጉባኤው ሂደቱ ዓለም አቀፍ የሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ የሆነ ግልጽና ተአማኒነት ያለው እንዲሆን መንግስት እንዲያረጋግጥ እንዲሁም የምርመራው ግኝትም ለሕዝብ ይፋ ተደርጎ ጥፋት ፈጻሚዎች፣ ትእዛዝ ሰጪዎች በህግ እንዲጠይቁ ማሳስበዋል። የምስራቅ አርሲ ዞን ሸርካ የጸጥታ አካላትን በተለያዩ ቀበሌዎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን እንዲቆሙ ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት አድራጊዎችን ለህግ ማቅረብ ተጠያቂ እንዲሆኑ የድርሻቸውን እንዲወጡም ጉባኤው ጠይቋል እንዲሁም የደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎችን የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ መልኩ በሰላማዊ መንገድ በወቅቱ የሚፈታበትን ሁኔታ እንዲያመቻቹ እና በሂደቱ የሚፈጠሩ ግጭቶችን እንዲከላከሉ ኢሰመጉ ጥሪ አቅርቧል አቶ ጥራቱ በየነ በድጋሚ የሐዋሳ ከተማ ከንቲባ ተደርገው ተሾሙ። የሐዋሳ ከተማ ምክር ቤት ዛሬ ህዳር 3 ቀን 2018 ዓ.ም ባካሄደው አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። አቶ ጥራቱ በየነ ከዚህ ቀደም ከነሐሴ 24 ቀን 2011 ዓ.ም እስከ 2013 ዓ.ም የሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆዩ ሲሆን ላለፉት ሶስት ዓመታት ደግሞ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የከተማዋ ከፍተኛ አመራር ሆነው አገልግለዋል። በአዲስ አበባ አመራርነት ጊዜያቸውን በአመራር ብቃታቸው ስማቸው ጎልቶ ሲነሳ ቆይተዋል። ዳግም የሐዋሳ ከተማ ከንቲባ ሆነው የተሾሙት አቶ ጥራቱ በየነ የኑሮ ውድነትንና የስራ አጥነትን ችግሮችን ለመፍታት እንደሚሰሩ ቃል ገብተዋል። ከንቲባው አቶ ጥራቱ በየነ የከተማዋን የወደፊት ልማት አጠናክረን በማስቀጠል ለነዋሪዎችና ለእንግዶች ምቹ ለማድረግ መላውን ሕብረተሰብ በማሳተፍ እንሰራለንም ብለዋል። የሀዋሳን ሰላም በማጽናትና የቱሪዝምና የኮንፈረንስ ማዕከል ለማድረግ እንደሚሰሩ አረጋግጠዋል። የልማት የመልካም አስተዳደር ጥያቄዎችን ለመመለስ የኑሮ ውድነትና የስራ አጥነት ችግሮችንም ለመፍታት እንደሚሰሩ ቃል ገብተዋል።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 የግብጽ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን ማድረሳቸው ተገለጸ። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ትላንት ዳር 2 ቀን 2018 ዓ ም በፖርት ሱዳን ከፕሬዚዳንት አልሲሲ የተላከ መልእክትን ለሱዳን ሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታ አልቡርሃን ማድረሳቸው ተዘግቧል። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡርሃንና ከሱዳናቻቸው ሙሂልዲን ሳሌም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያዙት ጉዳዮችን እንደተወያዩም ከግብጽ የመንግስት መረጃ አገልግሎት የተገኘው መረጃ ያሳያል። ከፕሬዚዳንት አብድልፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነትና፣ መረጋጋት ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲልም ገልጿል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫው መሰረት ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል። እንዲሁም የሱዳን ግዛት አንድነትና ብሔራዊ ተቋም የመጠበቅን አስፈላጊነት አጽንዖት ሰጥተውበታል። አብድላቲ የግብፅ አቋም የመጣው ከፕሬዝዳንት ኤልሲሲ መመሪያዎች መሆኑንና በሁለቱ ሀገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉ መናገራቸውም ተካቷል። በናይል ተፋሰስ ዙሪያ በተወያዩበት ወቅትም የሀገሪቱ የውሃ ደህንነትና ትብብርም ላይ ትኩረት ማድረጋቸውን መረጃው ጠቁሟል። ሁለቱም ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጸዋል፣ ያለው መረጃው ይህም የጋራ የውሃ ሀብታቸውን አጠቃቀም በሚመለከት ዓለም አቀፍ ሕግጋትን ሙሉ በሙሉ ማክበርና በናይል ወንዝ ላይ የተናጠል እርምጃዎችን መቃወም አስፈላጊ መሆኑን አጽንኦት ሰጥተዋለን ብለዋል። ጄኔራል አል ቡርሃን የግብፅን ቀጣይነት ያለው ድጋፍ በማድነቅ ለፕሬዚዳንት ሲሲ ምስጋናቸውን አቅርበዋል ያለው መረጃው። እንዲሁም ግብፅ በዘላቂ ቀውስ ወቅት ለሱዳን የምታደርገውን ቅንና ወጥነት ያለው ድጋፍ እንድትቀጥል ሲሉ ማሳሰባቸውንም አመላክቷል። በመጨረሻም በዋሻዎች ውስጥ የቀሩ የሐማስ ተዋጊዎች ለጋዛ የተኩስ አቁም ስምምነት እንቅፋት መሆናቸው ተገለጸም። ሁለት መቶ ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙ እና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ተሰምቷል። እነዚህ ሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንደሚኖሩም ቢቢሲ ዘግቧል። አሸማጋይ ሀገራት ችግሮች የገጠመውን የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ ጥረት እያደረጉ ቢሆንም አሁንም እንቅፋቶች አልጠፉም ነው የተባለው። ይህ ውስብስብ ችግር ባለበት በዚህ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሰኞ እለት ወደ እስራኤል አምርተዋል ነው የተባለው። ስምምነቱን ተከትሎም እስካሁን የሐማስ ትጥቅ መፍታት፣ የጋዛን መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራትን ጨምሮ ቁልፍ ጉዳዮች አልተፈቱም መባሉን ዘገባው ጠቅሷል። በተጨማሪም በእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የሚል ግምት ተሰጥቶት የነበረው የውይይት የጊዜ ሰሌዳ እስካሁን አለመኖር ስምምነቱ ወደ ቀጣይ ደረጃ ሊሸጋገር አይችልም የሚል ጥርጣሬን ፈጥሯል ነው የተባለው። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለውን አካባቢ ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር መፋጠጣቸው ሌላ ችግር መደቀ መጠኑም ተገልጿል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ተዋጊዎች ምህረት ሊደረግ እንደሚችል ገልጸው ነበር። ይህም ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችልም መናገራቸው ይታወሳል።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 አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። የተከበራችሁ ተመልካቾቻችን ከናው ቴሌቪዥን ለለተረቡ ምሽት የያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ ከሳቱ ዜናዎች ጋር ማርቆስ ጉዳይ ቦ ከማላዊ ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።